እናችሁ ዛሬ በጣም አንድ ነገር ጭንቅላቴ ሲመላለስ ይመላለስ ነበር፣ እና እስቲ ይሄ ነገር እኔ ጋር ብቻ ነው ወይስ እናንተ ጋር ማለ የሚለውን ለማወቅ ነው። እና ምን መሰላችሁ፣ ማለት በህይወታችሁ ውስጥ ማለት ነው አብዝታችሁ ወደ እግዚአብሔር ስትቀርቡ ፈተናዎች ይበዛሉ። ለምንድን ነው ማለት በቃ ቤተክርስቲያን መሄድ ስጀምሩ መንፈሳዊ ነገሮችን ማድረግ ሲጀምሩ የተለያዩ በቃ ለእግዚአብሔር ምቹ ስንሆን ለእግዚአብሔር ማድረግ ያለብንን ነገሮች እግዚአብሔር እኛን እንደሚፈልገን መልኩ ስንሆን አይወድም፣ ማለት በቃ መንፈስ በጣም ይፈታተነናል። ለምንድን ነው በቃ ወደ እግዚአብሔር በቀረብን ቁጥር እሱም ሞር ወደ እኛ እየቀረበ ነው የሚመጣው እና ይሄ ነገር በጣም ነው የሚገርመኝ። እና እኛ በቃ የሆነችን ነገር አይመጣና እግዚአብሔር እንድናማርረው በቃ ቤተ ክርስቲያንም መሄድ አለው የእግዚአብሔርን ቃልም እየፈጸምኩኝ ነው። ታዲያ ምንድን ነው ብዬኔው ብዙ ጊዜ አእምሮ ውስጥ ይመጣብኛል። እና ለምንድን ነው ፈተና እንደዚህ የሚበዛብኝ ታዲያ? ወደ እግዚአብሔር ደጅ ከቀረብኩ ለእግዚአብሔር ምቹ ከሆንኩኝ ምን ፈልጎ ነው ታዲያ? እግዚአብሔር ከእኔ ምን ፈልጎ ነው? እና በቃ እግዚአብሔርን እንድንጠራጠረው እና በቃ እራሳችንን ይሆናል ሃይማኖታችንንም እንድንጠራጠር ያደርገናል። እና ይሄ ነገር በጣም ነው የሚገርመኝ። እና ብዙ ሰው ላይ ያለ ይሄ ነገር፣ አብዛኛውን ሰው እንደዚህ ይላል። እና ምንድን ነው ይሄንን ልናሸንፍ የምንችለው? እኔ እየገባኝ ማለት ነው በጸሎት ነው በጸሎት የበለጠ ሴጣን እንዲቃጠልን እንዲናደድ፣ የበለጠ ከእግዚአብሔር ጋር ሞር መቅረብ ነው በቃ መራቅ ሳይሆን ፈተና በበዛበት ቁጥር ለበጎ ነው። ይሄም ያልፋል እያልን ከእግዚአብሔር ጋር ያለንን ነገር ማጠንከር ነው ያለብን። ምክንያቱም ሴጣን የሚፈልገው ከእግዚአብሔር እንድንርቅ ነው። ያንን ደግሞ እኛ ማወቅ አለብን። እኔ አሁን ማለት ለመናገር የፈለግኩት ምንድን ነው ፈተና ሲበዛብን ተሰብረን እንዳንቀር እና ደግሞ በቃ አይ ፈተና ብዝቶብኛል ብለን የምናደርገውን ለእግዚአብሔር የምናደርገውን ነገር እንዳንቀንስ ለበጎ ነው ማለትን እንድንለምድ፣ በህይወታችን ውስጥ ብዙ ነገር በህይወታችን ብዙ ፈተና ሊያጋጥመን ይችላል እና በቃ በጸሎት ያንን ፈተና እንድናልፈው እግዚአብሔርን እንድናመሰግን፣ እግዚአብሔር ለእኛ የሚሆነውን ጊዜው ቢቆይም ቢረብድም የለመነውን ይሰጠናል። ግን የሚሰጠን የሚጠቅመን ከሆነ ብቻ ነው። ማይሰጥበት ምክንያት ደግሞ ምንድን ነው? ማይሆነን ከሆነ ምክንያቱም፣ አባት ለልጁ የሚሰጠው መልካም ነገር ነው። የሚጠፋበትን ነገር አይሰጠውም። እና እግዚአብሔር የሚዘገየው ለመልካም ነው ብለን ማሰብ፣ እግዚአብሔርን ማመስገን፣ በፈተናዎች ውስጥ ሁሉ እግዚአብሔርን ማመስገን አለብን። እና ሁሉም ነገር ያልፋል እና ሃይማኖታችን ላይ እንበርታ፣ እንጠንክር፣ እግዚአብሔርን እናገልግል፣ ለእግዚአብሔር ምቹ እንሁን ለማለት ያህል ነው። አመሰግናለሁ። እናንተም ደግሞ የተሰማችሁን ኮሜንት ላይ አሳውቁኝ። ሰብስክራይብ አርጉ፣ ቤተሰብ ሁኑ፣ አበረታቱን። እና እንደዚህ ሀሳቦች ካላችሁ ኮሜንት ላይ አሳውቁኝ። አመሰግናለሁ። ቻው።